እንት የሰራውን ጉድ አሁን ልናገረው ያላህ ሹም እኮ ነው። ሸልሞ የፈጠረው የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎች ሲያቦኩ አቡል ጀበል ቢስሚላህ ወሰላቱ ወሰላሙ አላ ረሱልላህ አልሐምዱሊላህ መሸነፋችሁን እንዲህ በግልጽ በአደባባይ ያሳያችሁን ይዛችሁት የመጣችሁትን ለዘመናት ሕዝብ ስትሸውዱበት የነበረውን ክህደት ጌታ የረድቶኝ የቃጥባሪዎችን መንዙማ የአብሬቶችን የመሳሰለውን አገራችን ላይ መንዙማ እየተባለ ሙስሊሙን ኡማ ንጹሑን ሕዝብ ነቢዩ ለፍተው አልቅሰውለት ሲራጥን በሰላም እንዲሻገርላቸው እሳት እንዳይገባ ጀነት እንዲገባላቸው የለፉበትን ማኅበረሰብ በመንዙማችሁ ወደ ክህደት ስጠሩት ነበር። ጌታ አላህ ረዳን፣ አጋለጥናችሁ። ካጋለጥናችሁ ውስጥ ደጋግሜ ካወጣሁት ውስጥ ይሄ እናንተ አሁን ሙድ እንይዝበታለን የምትሉት የክህደት መንዙማችሁ ነው። የቃጥባሬ ተከታይ የነበረው ኦስሮፊያን የሚባለው ግለሰብ ምን ያደረገበት ነው? አቡል ጀበል ለተባለው ግለሰብ ከአደም በፊት ነበር ብሎ ምን ያደረገው ክህደትን ያሰራጨበት ነው። ይሄ የሰይጣን አካሄድ ነው። ይሄ ሰይጣን እየጋለባችሁ ነው። ይሄ ክህደት ነው። እንዴት ነው ክህደት የሆነው? ኮሜንቱ ላይ ኮሜንት የተሰጣችሁን ካያችሁት፣ እኔ ስለ እስልምና ብዙ እውቀት የለኝም። ወንድማችን አንተ እንዲያውም ብዙ ታውቃለህ። ምክንያቱም ይሄን ለመጠየቅ እንኳን አስችሎህ ብቅ ብለሃል። ምክንያቱም በቁርአንና በሐዲት ምታውቃትን ትልልቅ መሰረታዊ የሚባሉ ብዙ አላቅም ብለህ ብትገምትም ትልቁ እውቀት ታውቃለህ። ለምን አቡል ጀበል ከአደም በፊት ነበር እያላችሁን ነውን? ብለህ ከባድ ጥያቄ አንስተሃል። ምክንያቱም በቁርአን ላይ ትልቁ እውነታ አለ። አንደኛ የሰው ልጆች ሁሉ አባት አደም እንደሆነ ከአደም በፊት ደግሞ ማንም እንዳልነበረ ቁርአንም ሐዲትም ይህንን ያጸደቁት። እነዚህ ሰዎች ግን የነቢዩ ወዳጆች ነን ብለው ለዘመናት ሙስሊሙን ኡማ ከአባቶቻቸው ይኸው እስከነሱ ድረስ ሲያጠሙ የነበሩ ከአባቶቻቸው ስል ቀጥታ የወለዷቸውን አባቶች አይደለም። የአባቶቻችን መንገድ እንከተለዋለን የሚሉት ይህን የክህደት መንገድ ሲጓዙበት የኖሩት ሰዎች ምን ይላሉ? በፊት የሰራውን ጉድ አሁን ልናገረው ያላሹ፣ እኮ ነው ሸልሞ የፈጠረው የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ። ሌሎቹ ሲያቦኩ፣ ሌሎቹ ጭቃውን ሲያቦኩ፣ አባታችን አደም የተፈጠረበትን ጭቃ ሲያቦኩ፣ አደምን እኮ ቅርጽ የሰጠው እንደገና የአደም ጭቃ እጁ ላይ ተፈናጥሮበት እኮ ነው ማን አቡል ጀበል የተባለው ግለሰብ እጁ የጠቆረው ይላሉ። ይህ እንግዲህ ክህደት ነው። ከአደም በፊት ማንም ግለሰብ አልነበረም። የመጀመሪያው ግለሰብ ሰው ሆኖ የተፈጠረው አደም ነው። ሀታ ሀዋ ቦታው ላይ አልነበረችም። ከዛ በኋላ አደም ከተፈጠረ በኋላ ነው ከሱ እላይ ካለው ከግራ ጎን አጥንቱ ከጎድኑ ምን የሆነችው ወጥታ ሁለተኛው ሰው የሆነችው አባትና እናት ያገኘ ነው። አልጨረስኩም፣ መለስበታለሁ። ይህን ነጥብ ቀጠሉና ምን አሉ በክህደት መንዙማቸው ላይ ያም አይነት እኮ ነው የሚታየው በእግሩ አቡል ጀበል የተባለው ግለሰብ ልክ እንደ እጁ እግሩ ላይም እኮ የጠቆረበት። ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር። ደባልቆ አፈሩን አባታችን አደም የተፈጠረበትን ጭቃ በእግሩ ሲያቦካው የነበረው እኮ በዚህ ዘመን የነበረው አቡል ጀበል የተባለው ግለሰብ ነው አሉ። ይሄ እንግዲህ ክህደት ነው፣ ይሄ ክህደት ነው፣ ከእስልምና ያስወጣል። አገራችን ላይ ክርስቲያን የምንላቸው ሰዎች ራሱ ማለት ነው አደም ሲፈጠር ኢየሱስ ቦታው ላይ ነበረ፣ ማርያም ቦታው ላይ ነበረች አይሉ አላሉምም? ክርስቲያን እያልን ምንጠራቸው ማለት ነው። ስለዚህ እነዚህ ክህደት ላይ የወደቁ ግለሰቦች ብለው ብለው ደግሞ በእነሱ ቤት አራዳንን ብለው እንዲህ አይነት ቪዲዮዎችን እያቀነበሩ መስራት ጀመሩ። ከዚህ ምን ትይዛላችሁ? የታላቁ የአላህ ጠላት የአደም ልጆች ጠላት የሆነውን የሰይጣንን መንገድ እየተከተሉ ነው። እንዴት ሲባል ሰይጣን ልክ አደም እንደተሳሳተው እሱ አሳሳች ቢሆንም ተሳስቶ ነበረ፣ ሰይጣን ራሱ አደም ደግሞ ተሳስቶ ነበረ። ሲሳሳት ምን አለ? ረበና ዞለምና አንፉሰና ወኢን ለም ተክፊር ለና ወተርሐምና ለነኩነነ ሚን ልኻሲሪን። ጌታችን ሆይ እኔና ሚስቴኮ ነብሳችንን በደልን፣ አንተ ባትምረን፣ አንተ ባታዝንልን ከከሳሪዎች እንሆናለን አሉ። ያ የሰው ልጆች ሁሉ ጠላት የአላህ ጠላት የሆነውን ሰይጣን ምን አለ قال فانذرني الى يوم يبعثون የሰው ልጆች ምጽአት ቀናቸው እስኪ የሚቆም ድረስ እስከ ቅያማ ቀን ድረስ አቆየኝ አለ። ምን ሊያደርግ ለኡጉየነሁም አጠማቸው አለዋል። እኛን ለማጥመም ነው የቆመው። እነዚህም ግለሰቦች ይሄ ክህደታቸው ሲጋለጥ ጌታችን ሆይ ማረን። ኡስሩፍ ያኔ የሠራውንም እኛ ዛሬ ከምንጀድድ ትክክለኛውን የነቢዩን አስተምሮት ለሕዝባችን ማስተማር አለብን ማለት ሲገባቸው፣ እኛ በምናገኘው ጊዜ ሰዓት፣ ገንዘብ ክህደት ነው የምናስፋፋው ብለው ክህደት እያስፋፉ ነው። ክህደት እያስፋፉ ነው። ይህን ክህደታቸውን ደግሞ እኛ አይናችን እያየ ዝም አንልም። ሚረዳን ጌታ አለ አላህ። እስከ ረዳን ድረስ እነሱን ከማጋለጥ ወደ ኋላ አንልም። መንዙማ ባዮች ነቢዩ የለፉለትን ዲን ከስር ከመሰረቱ ገንድ ሰው ጥለው የሰው ልጆች የጀሃንም ማገዶ እንዲሆኑ ነው እየለፉ ያሉት። ይኸው በዚህ መንዙማ ላይ እየለፉ እንደሆነ ከማስረጃ ጋር ባስቀመጥነው መልኩ ማለት ነው፣ ከማስረጃ ጋር ባስቀመጥነው መልኩ እውነት እነዚህ የነቢዩ ተከታዮች ናቸው? የአባታችን አደም ተከታዮች ናቸው? አይደሉም። ተመለሱ ንስሐ ግቡ ሲባሉ አይ እምቢ ብለው፣ የማንን መንገድ ነው እየሄዱ ያሉት? እንደ ሰይጣን የሰይጣንን መንገድ ተከትለው ምን በማድረግ ላይ ቢዚ ሆነዋል? ክህደታችንን አንለቅም። ይኸው የጣት ምልክት ሲሰጥ አይታችሁታል። አቡል ጀበል እጁ ላይ እኮ ያለው ይሄ የጭቃው ምልክት ምንድን ነው? የአደም ጭቃ ነው እጁን ያጠቆረው ሲባል የስ አይነት በሚመስል መልኩ ጣቱን ከፍ ያደርጋል። ስለዚህ እባካችሁ ይሄ እርድና የሚባለው ነገር አይሸውዳችሁ። እርድ የምትባለዋ ናት ምግብ ውስጥ ገብታ ጥቅም ያላት ከተማችን ላይ ያለች ውቺ። አራድነት የምትባለዋ ቃል ምንም ጥቅም የላትም ፋርነት ስለሆነች እውነተኛ አራድነት ማለት ቁርአንና ሀዲትን መከተል ነው። ስለዚህ በድጋሚ አሳይታችሁናል እንደተሸነፋችሁ። አሁንም ባላህ ፈቃድ ሽንፈታችሁ ይቀጥላል ወደ አላህ መንገድ እስካልተመለሳችሁ ድረስ። ወሰላሙ አሌይኩም።